ስግ ሰግጣለን ሰገጣል ይፈምሳለው ነገሩ። አሁን አንድ ታሪክ ይዤላችሁ መጥቻለሁ። መቀሌ ሂጅ እያለ ማለት ነው እንግዲህ አማርኛ አክበረ ትባላለች። መቀሌ ነው ማለት ነው። ከሸራሮ ወደ መቀሌ ሁለት ተናናሸቶቿን ይዛ በእግር ነው የተጓዘችው ውጊያው ምክንያት ማለት ነው። ቤተሰቦቿ ጠፍተውባት እቺ ልጅ ኮንፊደንሷ ላሳያችሁ እፈልጋለሁ። ኮንፊደንስሽ ምን ያህል ነው? ስላት ዋክ እያደረጉኝ ላሳየ ይችላለሁ አለች። ይው ቢታያችሁ ከሆነ ሁላችሁም እንደምትመለከቱት ጭላበት አክበረት ለምንድን ነው ኮንፊደንት ዎ ብዬ ጠየኳት። መልሷም እንደነበር ታውቃላችሁ? የእፍረት ዋጋ ስለማውቀዋለች። አያችሁ፣ አሁን አንድ ነገር እነግራችሁ እፈልጋለሁ። እኔ አዶናይ፣ ይህ የምታዩት አዶናይ፣ ከአራት ዓመት በፊት የአዶናይ አልነበርኩም። ይህ አዶናይ ያመጣውት እያንዳንዷ እርምጃ አዲሱ ማንነቴን በመወከል ነው። እነዚህ ልጆች ሲራመዱ ማለት ነው፣ እኛ የምናየው ቤ ልብሳቸው ሊሆን ይችላል፣ ግን በአዲሱም ማንነታቸው ነው እየተራመዱ ያሉት። ይህ ትምህርት፣ ይህ ስልጠና ስለ ልብስ ብቻ ሳይሆን ስለ ኮንፊደንስ ነው። የምትፈልጉት ህይወት፣ የምትፈልጉት ደረጃ መድረስ ከፈለጋችሁ እያንዳንዷ እርምጃችሁ በአዲሱ ማንነታችሁ መሆን አለበት ማለት ነው። ከአራት ዓመት በፊት እንዴት እራመድ እንደነበር ላሳያችሁ ወደ ውጭ ስወጣ ማለት ነው ዝ እደበቅ ነበር። ከሰው በታች ብዬ አስብ ነበረ። መታየት ያስፈራኝ ነበረ። ይህ ማንነት እኔን አልጠቀመኝም። ወደ ድህነት ውስጥ አስገባኝ፣ ሰውነቴን አብላቸው፣ ራሴን እንድጠላ አደረገኝ፣ ከሰዎች እንድርቅ አደረገኝ። ለሁለት ዓመት ሙሉ የማታ ሽብት ነበር የምሠራው ማታ ማታ። ለምን ቀን ሰው እንዲያይ ስለማልፈልግ አፈርና ፈራን ነበረ። አሁን ደግሞ ስግት ብዬታባት አዲሱ ማንነቴን ገነባወት ማለት ነው። ሕይወታችን የእኛ መስታወት ነው። እኛ የሆነውን እቺ ሕይወት ታሳየናለች። መድረስ የምንፈልገው ደረጃ ካለ መጣር፣ መልፋት ወይም ደግሞ ይሄ ላብ በላብ መሆን ሳይሆን እምነታችንና ለራሳችን ያለን አመለካከት መቀየር ነው። ይህ እምነት ደግሞ እያንዳንዷ እርምጃ ከእኛ ጋር መሆን አለበት ማለት ነው። የአሁኑ አደሆነ የማን ነው ሰው ምን ይለኛል ብሎ አይፈራም ነው። ሁሉም ሰው ያየኛል። አንዳንዱ ሊተርበኝ ይችላል፣ አንዳንዱ ሊሰድበኝ ይችላል፣ አንዳንዱ ደግሞ ሊያደንቀኝ ይችላል ግን የሚያደንቁኝም፣ ለእኔ ምንም ምንም የሚጨምሩት ነገር የለም። የሚተርቡኝም፣ ለእኔ ከኔ የሚወስዱት ምንም ነገር የለም። ስለዚህ እያንዳንዷ እርምጃ በሙሉ እምነት እራምዳታለሁ፣ በአዲሱ ማንነቴ ማለት ነው። ማድረግ አለባቸው። ሰው ሊተረባችሁ ይችላል፣ ግን አዲሱ ህይወታችሁ የምታመጡት እያንዳንዱ እርምጃ በአዲሱ እምነታችሁ በአዲሱ በረከታችሁ መሆን አለበት። ሰው ሊተርባችሁ ሁ ኬርስ፣ ምን ያመጣሉ? ምንም እግዚአብሔራችሁ ትይዛላችሁ። እዚህ ላይ ዓላማችሁን ጊዜ ላይ ትይዛላችሁ፣ እርምጃችሁ ከዛ ታራምዳላችሁ ማለት ነው ግን